ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት የሚያደርግ የቴሌቪዥን ፕሮግራም ነው። ሳምንት እንደምታስታውሱት ከዶክተር ይጋርዱ ሙላቱ ጋር ቆይታ አድርገን ነበር በዚህ በቀርከሀ ጥናትና ምርምር ዙሪያ ሰፋ ያለ ሀሳብ እየሰጠችን አብረን ቆይተን ነበር ሳምንት። አሁን ሁለተኛውን ክፍል እንከታተላለን። አሁንም አብራችሁን ቆዩ። ይህንን ፕሮግራም እንድናዘጋጅ ትልቁን ትብብር ያደረገልንን የኢኖቬሽንና ቴክኖሎጂ ሚኒስቴርን ከልብ አድገ እናመሰግናለን። ስለ ቀርከሀ ብዙ ነገር ማውራት ይቻላል። አሁንም መቀጠል ይቻላል። ብዙ ተመራማሪዎች አሉ። እነዚህ ተመራማሪዎች ደግሞ የሰሯቸው ብዙ ምርምሮችን በኦንላይን የታተሟሉ። እነሱ ማየት ትችላላችሁ። ብዙ የቀርከሀና ተዛማች ጉዳዮች ላይ ያጠኑትን ጥናት ማየት ይቻላል እንደዛው ደግሞ ዛሬም እንግዳ አድርጌ ጋበዝኳት ዶክተር ይጋርዱ ሙላቱ ናት ከእሷ ጋር ቆይታ እያደረግኩ ያለሁት እንግዲህ ስለ ቀርከሀ ብዙ ነገር ጽፋለች ብዙ ነገር አጥንታለች በተለያዩ ተራራውን ቁልቁለቱን ዳገቱን ወርዳለች ይህንንም ደግሞ በዚሁ አጋጣሚ ልናመሰግናት ይገባል ብዙ ነገር እየነገረችን ብዙ ነገር ታሳየናለች ይህን ፕሮግራም እንድናቀርብ ደግሞ ትልቁን ትብብር ያደረገልንን የኢኖቬሽንና ቴክኖሎጂ ሚኒስቴርን ከልብ ከልብ አድርገን እናመሰግናለን። በዚሁ እንቀጥል። አሁን እንግዲህ ኢኮኖሚካል ቫሊዩን ደግሞ እንመልከት። ማለት ምን አይነት ለስራ ፈጠራ ያለው ጥቅም በጣም ከፍተኛ ነው። ስራ ፈጠራ ስንል ብዙ ነገሮች እንደሚሰሩት ቀደም ሲል ገልጸነዋል። ለምሳሌ 1500 አይነት ጥቅም አለው ተባለ ጥቅሞቹ መደርደር ይቻላል። ከብዙ ከብዙ ነገር አንጻር ለምግብነት፣ ለአልባሳት፣ ለምንጣፍ ስራ፣ ለግንባታ፣ ለወረቀት ወይም ለፐርፕል አይደል አ ለመድኃኒት ቅመማ፣ ለግንባታ፣ ለድልድይ ስራ፣ ለማገዶ፣ ለከሰል አ ለነዚህ ሁሉ ተደርጎ ለአካባቢ ጥበቃ አገልግሎት አለው። በዛ ውስጥ ደግሞ ገንዘብ ያስገኛል። አቅም ነው ለኢኮኖሚው ትልቅ ኢንኮንትሪቢሽን አለው ለስራ ፈጠራ ስለዚህ ይህንንም ደግሞ ማየት ያስፈልጋል ብዬ አምናለሁ። ትክክል ነው። ትክክል ነው። ቀርከሀ በጣም ባደገባቸው የቀርከሀ አጠቃቀም ባደገባቸው ቦታዎች በጣም እንደ የጀርባ አጥንት ሆኖ ያገለግላል። ትልቅ የኢኮኖሚ ዋልታ የሆነ ሀብት ነው። እኛ አገር ያለውን ስንመለከት በአብዛኛው በአብዛኛው በባህላዊ መልኩ ማህበረሰቡ የሚጠቀመው እንደሆነ ነው። ብዙ አሁን ምግብ ያለው የቀርከሀ ምግብ የባምቡ ሹት ማህበረሰቡ ይጠቀምበታል። ቀርከሀው ቃይ አካባቢ ለምሳሌ እንደ ሸካ ዞን ብንሄድ የራሳቸው የአመራረት እና ፕሮሰስ የማድረግ ዘዴ ያላቸው ባህላዊ የሆነ ዘዴ ያላቸው ወደ ቤኒሻንጉል ብንሄድ ለምሳሌ ወደ በርታ አካባቢ የራሳቸው ስም አለው የራሱ የሆነ የራሱ የአመራረትና የፕሮሰሲንግ እንትን ማለት ዘዴ ያለው ለምግብነት ይጠቀሙታል። ብዙ የቤት ውስጥ እቃዎቻቸውን ከቀርከሀ ይሰራሉ። ባህላዊ በሆነ መንገድ ለከብት መኖነት ይጠቀሙታል። ከብት መኖነት ኖርማሊ ብዙ እንትን ያደ ብዙ ዋጋ ያልሰጠነው ጥቅም ነው። በቀርከሃ ስናየው ቀርከሃ በጣም ትልቅ የመኖነት ቫሊዮ አለው። ለእንስሳቱ በጣም ከፍተኛ የሆነ ጥቅም አለው። ለምሳሌ በምርምርም ካየነው የወተት ምርትን ሊጨምር እንደሚችል የሀገር በቀል ዝርያዎችን የቀርከሃ ቅጠል የተመገቡ እንስሳት የወተት አጥቢ እንስሳት የወተት ምርታቸው መጨመር በምርምር ደረጃ ያየ ነው በተለይ ከውጭ የመጡ የቀርከሃ ስድርጅ ሀምልቶን የሚባለው የቀርከሃ ለበግ መግበን አይተነው ነበር ከደብረ ዘይት ከሁለታ ምርምር ማዕከል ካሉ ከፍተኛ የእንስሳት ተመራማሪዎች ጋር በመሆን የመኖነት ተንትኑን ጥቅሙን አይተን ነበር እና ካለው የምግብ ውስጥ የተለያየ ኮምፖነንት ነው የሚኖረው አንድ የከብት ምግብ እና ከዛ ውስጥ የቀርከሀ ቅጠሉን እየጨመርን ሄደን ቁጥር የስጋ ምርቱ የበጎች የስጋ ምርት እየጨመረን ነው የሄደው። ቅጠል ላይ ቅጠሉ እንግዲህ ለምሳሌ የኢትዮጵያ ቀርከሀዎችን ስናይ ወደ አስር በመቶ ያክሉ ክብደታቸው ቅጠላቸው ላይ ነው ያለው የካርቦን አሎኬሽኑን ስናይ ማለት ነው። ከውጭ የገቡ አሁን ሃሚልቶን እንዳልኩ አይነት ቀርከሀ ደግሞ ከሆነ ሀያ ፐርሰንት የክሉ የካርቦን አሎኬሽኑ ወደ ቅጠሉ ላይ ነው ያለው እና ለከብት መኖ ለበግም ለነዚህ ለስሞል ሩሚናንት የሚሏቸው ለትላልቅም እንደ ላሞች በጣም ከፍተኛ የሆነ ጥቅም አለው። ማህበረሰቡ የተጠቀመበት ነው ያለው እንዲህ በጣም በዘመነ መልኩ ባይሆንም ማለት ነው እና ለተለያዩ ባህላዊ ጠቀሜታዎች እየሸጡም ገበያ ያገኛሉ። ለምሳሌ ማዳበሪያ አዳ ሲመጣባቸው ቀርከሀ ሽጠው እንትን ይከፍላሉ። ገበያ የሚወጡ ገበያ ሲወጡ በእንጨት ይዘው ነው የቀርከሀ ግንድ ይዘው ነው የሚወጡት። ሮብ፣ ቅዳሜ እንደዚህ በገበያ ቀናት አንዱ ገበያ የሚወጡበት እንትን ቀርከሀ የቀርከሀ ግንድ ነው። ስለዚህ መጠነኛም ቢሆን ለኮንትሪቢዩሽን አለው። ኢኮኖሚካሊ ኮንትሪቢዩሽን አለው። እንዲሳጠራ የሚሰሩ አሁን የተደረጁ አካላት የተለያዩ የሳጠራ ምርቶች ይሰራሉ፣ ወደ እርቀት ወዳላቸው ቦታዎች ይሸጣሉ፣ በተለያዩ ጥቅሞች ይውላሉ። እና በዘመናዊ መልኩ ደግሞ ስናየው በኢንዱስትሪ ደረጃ ኢትዮጵያ ውስጥ ለምሳሌ የአዳል ኢንዱስትሪ ያለን ብናየው የወለል ፓርኬ ፍሉር ቦርድ የምንለውን ያመርታል። ስቲግኒ ያመርታል። የቱስፒክ ወይም የጥርስ እንትኖች ያመርታል። ከሰል፣ እንደዚህ የመሳሰሉት ያመርታል። ከቅርብ ጊዜ ጀምሮ ደግሞ እንዲ የምስራች የሚባል አይነት የፐልፕ ኢትዮጵያ ውስጥ ወረቀት ለወረቀት የሚያገለግለው ጥሬ እቃ የወረቀቱ ጥሬ እቃ በመጀመሪያ ኢትዮጵያ ውስጥ እንደው በታሪክ የተመረተው ከቀርከሀ ነው። ከደጋ ቀርከሀ ነው በአብዛኛው የተመረተው ማለት ነው። እና ኢትዮጵያ ውስጥ ሙከራውን በፓይለቲንግ ደረጃ በዚህ መልኩ በተወሰነ ደረጃ ቢሆን ፐልፕ የተመረተ ነው ያለው። ግን ከዛ ባለፈ የቀርከሀኖች ኢንዱስትሪዎች መስፋት አለባቸው። የፕራይቬት ሴክተሩ በጣም መግባት መቻል አለበት፣ በቀርከሃ ይህንን ብዙ ጊዜ ብለናል። በጣም በሚያሳዝን መልኩ እንትን አላደረገም መጣ ፍሎሪሽ አላረገ የቀርከሃ ኢንዳስትሪው በከፍተኛ ዘመናዊ ኢንዳስትሪዎችን ስናይ ማለት ነው፣ ማረግ ይቻላል። ማሽነሪስ ይፈልጋል መሰለኝ፣ ብዙ ማሽኖች ይፈልጋል። እንደገና ደግሞ ስልጠናም ይፈልጋል ብዬ ነው። እንደገና የገበያ እንትኖችንም ይፈልጋል፣ ገበያ ክፍተቶች ይፈልጋል። በሞደ በዘመናዊ ኢንዱስትሪ የሚሆን በዚህ በኮቴጅ ወይም የጎጆ ኢንዱስትሪዎች ላይ ያሉ ስራዎች በተቀላጠፈ መልኩ ለማስካሄድ አንዱ አንዱ ፈተና መሳሪያዎች ናቸው። መሳሪያዎች በእኛ አገር ደረጃ በጣም ትንሽ ጅምሮች አሉ እየተሰሩ ያሉ እንትን እየተሰሩ ያሉ መሳሪያዎች ማለት ነው። ሆኖም ግን በጣም ትልቁ ቦትሌክ ቀርቃህን ለማምረት የቀርከሃ ምርቶችን ለመስራት አንዱ የመሳሪያ ጉዳይ ነው። ሌላው የእሴት ሰንሰለትን መፍጠር ይገባናል፣ ጠንካራ የሆነ የቫሊዩ ቼን ማለት ነው። ምክንያቱም ቀርከሃ የሚያመርተው ገበሬ በተለይ አሁን የባምቡ የቀርከሃ ያያዝ ቴክኖሎጂዎች እንዲተገበር ስናደርግ ያስተዋልነው ነገር ምንድን ነው፣ በከፍተኛ ሁኔታ ማምረት ይችላሉ። ገበሬዎች ባላቸው ልክ ማምረት ይችላሉ። እነሱ ያሉት ገጠር ነው። ወይራዝ የባንቦ ኢንዱስትሪው ብዙ ጊዜ የኤሌክትሪክም ስለሚፈልግ የሚኖረው ከተማ ላይ ነው እና ከተማና ገጠርን ንዲህ ሰንሰለቱን ማጠናከር ይፈልጋል። አንዱ ያየን ያለነው አቅራቢው ተቀባዩ መገናኘት መቻል አለባቸው። ግብይቱና ይሄ የጥሬ ዕቃን ከገጠር ከሚበቅልባቸው ቦታዎች አጓጉዞ ጥራቱን በጠበቀ መልኩ ቆርጦ አጓጉዞ ፋብሪካው በር ላይ ማድረስ የሚችልበት ዘዴ እነዚህ ነገሮች በጣም አስፈላጊ ናቸው። ከዚሁ ጋር አያይዘን ምናልባት ወደዚህ ውይይታችን ከመግባታችን በፊት የነገርሽኝ ነገር ነበር። ለምሳሌ በኢትዮጵያ የባምቡ ፕሮጀክት ሴንተርም ለማቋቋም የተሞከረበት ጊዜ እንደነበረ እና አሁን ሙከራው ምን እንደደረሰን ባላውቅም እንደዚህ አይነት ሴንተሮች ግን ያስፈልጋሉ። ሴንተር በምናቋቁም ሰዓት የተለያዩ ሀሳቦች እዛ ላይ ሊንሸራሸሩ ይችላሉ። ሀሳብ አፍላቂ የሆኑ የማህበረሰብ ክፍሎች፣ የተማሩ ሰዎች፣ የቢዝነስ ሰዎች በዛ መነጋገር እና ሀሳቦች ሊዳብሩ የሚችሉበት አጋጣሚ አለ። ስለዚህ የባንቡ ፕሮጀክት ሴንተር ይፈልጋል ብዬ አምናለሁ፣ እንደ ኢትዮጵያ። ትክክል ነው። እዚህ ላይ አሁን ትልቅ ድጋፎችም አሉ። በተለይ አሁን የቻይና መንግስት ትልቅ በቀርከሀም የታወቁ ስለሆኑ ኢትዮጵያ ላይ ቢሮ አላቸው። የኢስት አፍሪካ የቀርከሀ ኦፊስ ያለው አዲስ አበባ ላይ ነው። እና ኢትዮጵያ ላይ ማለት ነው። እና ብዙ ድጋፍ ለማድረግ እያደረጉ ነው ያደርጋሉ፣ ድጋፍ ያደርጋሉ። አንዱ አንዱ ድጋፍ የአፍሪካ ባምቡ ሴንተር ለትሬኒንግ የአፍሪካ ባምቡ ትሬኒንግ ሴንተር እስታብሊሽ ለማድረግ ከኢትዮጵያ ደን ልማት ጋር እየሰራ ነው ያለው። አሁን የቦታ የአዲስ አበባ ክፍለ ከተማ ቦታ ሰጥተዋል። ያን ቦታ አንዳንዴ ቦታዎቹ ትንሽ ራይት ኦፍ የሚሏቸው አንዳንድ ቦታዎች ማስነሳት ምናምን ይፈልጋል። ሆኖም ግን ከፍተኛ ሆነ ክትትል እየተደረገ ነው ያለው። ይህ ሴንተር በተቋቋመ ጊዜ ብዙ የግንዛቤ ቀደም ስንላቸው የነበሩ የግንዛቤ ፈጠራዎች ስኪል ትሬኒንጎች ፕራክቲካል የሆኑ ትሬኒንጎች ልምዱ ባላቸው ሰዎች በቂ በሆነ መሳሪያ ብቃት ያለው ሰው እንዲፈጠር ይሆናል እና አጠቃቀሙ፣ ከዛ ጋር በተያያዘ በተለይ በኮቴጅም ደረጃ ያለው አምራቹ ስራ ፈላጊ በጣም ብዙ ሰው ስላለን ብዙ ስራ ፈላጊዎችን ወደ ቀርከሀ ማምረት ስራ ሊመጡ ይችላሉ እና እሱ በሂደት ላይ ያለ ነገር ነው። የበምፑ ሴንተሩን የማቋቋም ነገር ማለት ነው። እንግዲህ ወደ ግንባታ ነው የሚካሄደው። የቦታው ሁኔታ ምናልባት አሁን የሚኒስትሪ ኦፍ ኢኖቬሽን ኤን ቴክኖሎጂ ለስራ ፈጠራ እና ለወጣት ተመራማሪዎች እገዛ ያደርጋል፣ ኢንኩቤት ያደርጋል። እንደዚህ አይነት ነገሮች ይሰራል። እንደዛውም ደግሞ የስራና ክህሎት ሚኒስቴርም ደግሞ እዚህ ጋር ቀዳዳው ማየት አለበት ብያምናለው እና ከዚህ አንጻር የውጭውን ተሞክሮ ይዘን አሁን የጃፓንን ብናይ የሕንድን ብናይ የሌሎች የሩቅ ምስራቅ ሀገሮች ቻይናን እንደው በከፍተኛ ሁኔታ ልናነሳት እንችላለን እና ይህንን አይተን ከእነሱ የምንማራቸው ብዙ ነገሮች አሉ እንደ መንግስት ተቋም ደግሞ ወጣቱን የራሱን ስራ እንዲፈጥር አንዱ ዘርፍ የቀርከሃውን ኢንዱስትሪ ማምጣት የሚቻልበት አጋጣሚ አለ። አበዳሪ ተቋማት ለምሳሌ ፋይናንስ የሚያርጉ ተቋማቶች ይህንንም ቢያጠኑት በጣም ውጤታማ ሊሆን እንደሚችል አለም አቀፉ አሳይቶናል። ስለዚህ ከዚህም አንጻር እኛ ገባት አይጎለንም፣ ልዩ ድጋፍ ማድረግ ያስፈልጋል። ሲላያውን የክህሎትና ስራ ፈጠራ ሚኒስቴር እነዚህ ቲቪቲዎች አሉ የትሬኒንግ ቮኬሽናል ኤዱኬሽን ሴንተሮች በጣም በከፍተኛ ሁኔታ ስር አክቹዋሊ ልክ አንዳንዴ የማስተርስ ቴሲስ ይሰራባቸዋል። እነዚህ ስራዎች የተለያዩ አሁን የቀርከሀ ዝርያዎች ለየትኛው ምርት ይውላሉ ጥንካሬያቸው እንትን ባህሪያቸው ምናምን የሚሉ ትኖች አሉ ብዙ እና እነዚህ አሁን ወደ ፕሮጀክት ተቀይረው ወደ ስራ እንዲገቡ በተፋጠነ መልኩ ወደ አጠቃቀሙ ላይ ከፍተኛ ስራ እንዲሰራ የተለያዩ ተቋማት ስራ መስራት ይጠበቅባቸዋል። የኛም በተለይ የኛ ስራ ማዕከል አለን፣ የደን ውጤቶች አጠቃቀም ላይ የሚሰራ የማኔጅመንቱ ላይ ቲንክ ማኔጅመንቱ ላይ በጣም ጥሩ የተሻለ በተሻለ ሁኔታ ድጋፍ እየተሰጠ ነው ያለው። የስራ አቅርቦትም በተሻለ ባለው ሀገሪቷ ውስጥ እንግዲህ ቀርከሃ ሁሌም የት የማያብብ ባበበበት ቦታ ላይ የማሰባሰብ ስራዎች እንዲሰራጅ የማድረግ እንደዚያ አይነት ድጋፎች ይደረጋሉ። አጠቃቀሙ ላይ በጣም አስፍተን መሄድ መቻል ያስፈልጋል። እንግዲህ ቀርከሃ ከአንድ ተቋም በላይ ነው፣ ምክንያቱም የኢንዱስትሪ ኮምፖነንት አለው። የንግድ ሚኒስቴር ትልቅ ስቴክ አለው ቀርከሃ ላይ ማለት ነው። የኢንቨስትመንት ኮሚሽን ትልቅ ስቴክ አለው። ሌሎች ደን ልማት ስቴክ አላቸው። እነዚህ የምንላቸው አሁን የክህሎት ስራ ፈጠራ የምንላቸው ኢኖቬሽን የምንላቸው በጣም ብዙ ተቋማትን ይነካል። እነዚህን ተቋማት በአንድ ላይ አስተባብሮ ዚ ኢንቲግሬትድ በሆነ መልኩ ራን ማድረግ መቻል ነው አንዱ አንዱ በጣም የሚያስፈልገው እና እስካሁንም እንደው ትልቅ ተግዳሮት ይመስለኛል ተናቦ የመስራት ከዚሁ ጋር ላይ ያይዝልሽ እና አሁን የገበሬው ማህበረሰብ በተለይ በገጠሩ አካባቢ እንደዚህ አይነት የሚያነሱ ኢንዱስትሪዎች ከሌሉ፣ እንግዲህ ወደ እርሻ ይቀይረዋል አካባቢውን ማለት ነው፣ ያጠፈዋል ማለት ነው። ምክንያቱም ምንም አይጠቅመውም ከተለያዩ ለቀርከሀ አገልግሎት ከሚውሉ ነገሮች በዘለለ ስለማይጠቅመው አካባቢውን ወደ እርሻ ሊቀይር ቢችልበት አጋጣሚ ያለው ያ ደግሞ ኢኮኖሚካል ትልቅ ዳሜጅ ሊኖረው ይችላል። እና ከዚህ አንጻር የአንቺ ፕሮጀክት ያየው ነገር ያለ ይመስለኛል እና ምን ትይናለሽ ምን ምን ድረስ አየሽ ቀርከሃ በተለይ አንድ ይሄ ተፈጥሯዊ ባህሪው ተፈጥሯዊ ባህሪው ጋር ተያይዞ የሚመጣ ነገር አለ በሚያበብበት ጊዜ በጅምላ ያበባል የእኛ ቀርከሃዎች ሁለቱም በጅምላ ያበባሉ እና በጅምላ በሚያብቡበት ጊዜ ቀደም ለማለት እንደሞከርኩት እንዳለ ሙሉ ያላቸውን ምግብ ወደ ዘር ወደ አበባ ከሰጡ በኋላ ይሞታሉ። ግንዱ ያለው ግንድ ይሞትና ሌላ አዲስ ትውልድ ነው የሚመጣው ወይም ከአፈራውና መሬት ላይ ከወደቀው ዘር እንደገና ይነሳል እና ወይም ችግኝ ጣቢያ ላይ ተተክሎ ፈልቶ በሚመጣ የማሟያ ችግኝ ሊሆን ይችላል እና የዛኔ ያሁን ፋታ ማጣት ችግር አለ። ቀርካ በሪፕሮዳክቲቭ ስቴጅ የምንለው የቀርካ ስቴጅ ሶስት ስቴጆች ነው ያለው። አንደኛ የሲድሊንግ ስቴጅ ያለው፣ ሁለተኛ የማቹር ስቴጅ ቅድም ያልኩት ከ30 እስከ 40 ዓመት የሚቆይበት ምርት እየሰጠ የሚቆይበት ስቴጅ ያለ፣ ሶስተኛው ሪፕሮዳክቲቭ ስቴጅ የምንለው ነው። ይሄ ሪፕሮዳክቲቭ ስቴጅ አንድ ዓመት እንደዚህ ሊሆን ይችላል የሚቆየው። ማለት አበባ ያብባል ዘር ሙሉ የማቹሪቲ ታይም ይኖረዋል። ጊዜ ሰፋ ያለ ጊዜ ነው የሚፈልገው። አንድ አመት ይፈልጋል። ከዛ በኋላ ዘሩን ይለቅና እንትኑ ይሞ ኮምፕሌትሊ ይሞታል። ደኑ ማለት ነው ግንዱ ይሞታል። ከዛ በኋላ ምንድን ነው መሆን ያለበት? አንዱ ትልቁ አድቫንቴጅ የቀርከሀ ማበብ ዘር ማግኘት ነው። ዘር እንግዲህ ለጀኔቲክ ዳይቨርሲቲ ለምንለው ለብዙሀነት በጣም ትልቅ አስተዋጽኦ አለው። ስለዚህ ዘር መሰብሰብ ያስፈልጋል። የወደቀውን ዘር ደግሞ አረም ከፍተኛ የሆነ ጫና ውስጥ ነው የሚገባው። የወደቀው ዘር ለማደግ በንትን በጣም ትንሽ ስለሆነ አካሉ በጣም ትንሽ ስለሆነ ሳር ስለሆነ ድሮ በላይ እንዲ ገኖ የጨቁ ናቸው የነበሩ አረሞች አሁን በችግኝ ጊዜ እንዳለ አንቀው ይዙታል። መውጣት አይችልም። በዛ ላይ ደግሞ እሳት ይመጣል። በተለይ ቆላ ቀርከሀ ላይ የምናየው አንዱ ትልቁ ችግር ምንድነው? እሳት አለ። በቤኒሻንጉል መሳሰሉ አካባቢዎች በዋናነት ቤኒሻንጉል ላይ ያለው የቆላ ቀርከሀ እሳት ይነሳል። በዓመት አንድ ቦታ ላይ እስከ ሁለት ጊዜ ይነሳል በሚገርም ሁኔታ ማለት ነው። እና ያ ጀርምኔት ያደረገ መብቀል የጀመረ ዘር ስር በደንብ ሳይወጣ ሳያድግ እሳት እየተቃጠለ እንደገና ያው የመሬት ውስጥ ግንዱም ስላለ ኔክስት የሚቀጥለው ዓመት ይኖራል፣ በህይወት ይኖራል። ግን በቂ እድገት ኖሮት ወደ ግንድ መምጣት አይችልም። ቶሎ ማለት ነው። ረጅም ጊዜ ይወስዳል። አሁን ቤኒሻንጉል ላይ የምናየው ከምናልባትም በፈረንጆቹ 2010 ላይ ለምሳሌ ያስታውሳሉ፣ አሶሳ ላይ በፈረንጆቹ 2010 ላይ ነበር ማስፍላወር ያደረገው በጅምላ አብቦ የነበረው ማለት ነው። 2010 ላይ አንበሳ ጫካ የሚባሉ ታወቃል። በጣም ወሳኝ ነው ዶክመንት ማድረግ በጣም ወሳኝ ነው። የእነዚህ የባምቡን ላይፍ ሳይክሉን ዶክመንት ማድረግ አስፈላጊ ነው። በህይወት ውደቱ ውስጥ እነዚህ ስቴጆች መቼ መቼ ናቸው ብሎ የአንድን ፕሎት ዶክመንት ማድረግ ያስፈልጋል። እና 2010 አሁን 2023 አይደለም 13 ዓመት ምናምን ሆኖ ማለት ነው ለባለፉት 13 ዓመታት በአብዛኛው አብቦ የነበረ የቀርከሀደን ወደ ጥቅም አልደረሰም። በአብዛኛው ማለት ነው። ለምን እንክብካቤ አልተደረገለትም? እንክብካቤ አጥቷል። ማረም ይፈልጋል፣ መኮትኮት ይፈልጋል። ከእሳት መቀነስ ያስፈልጋል። አንዳንዴ እሳት በተወሰነ ደረጃ ሊያስፈልግ ይችላል፣ ግን እንደዚህ በተደጋሚ ከአመት አመት በአመት ያውም ሁለት ጊዜ እየተፈራረቀ የሚያቃጥለው ከሆነ ያደን እንደ ድሮ ይመለሳል ብሎ ማሰብ አስቸጋሪ ነው የሚሆነው። የደጋ ቀርቀሃም እንደዚሁ የአበባ ጊዜውን ማወቅ ያስፈልጋል። አሁን ማሻ ላይ ያሉ እንትኖች እንደዚህ ናቸው። ማሻ ላይ እንደዚሁ፣ የማሻም ላይ ወደ 12 ዓመት 13 ዓመት ይሆነዋል። ከዛ ጀምሮ አብቦ ነበር፣ በዛን አካባቢ በጅምላ አብቦ ነበር እና ሰፊ የአጥር የማጠር ስራ ሁሉ ተሰርቷል። ላይ ትልቅ ጥረት ተደርጓል። ማበቡ ራሱ የሆነ የሰርግ ጊዜ ማለት ነው። በጣም ደስ የሚል እንትን ነው። ማይገኝ ጊዜ ነው። አድቫንት ጥቅም አለው። ማበቡ አንደኛ ህይወት እንዳለው ነገር ዘር መተካት አለበት ማለት መብቀል፣ ማደግ፣ ዘር መስጠት፣ መሞት እዝ ባዮሎጂ ምንም እንትን አይደለም። ግን አሁን በዛው በባህሪው ጋር በተያያዘ ረጅም ጊዜ ስለሚቆይ እንደነሩዝ በየአመቱ አብቦ ዘር ሰጥቶ ስለማይሞት ረጅም ጊዜ ስለሆነ ያ ነው አንዱ እንትን የሚፈጥረው። እና የዛኔ ከአበባ በኋላ ዘር የመሰብሰብ የረገፈውን ዘር ማኔጅ ማድረግ እንደ በጣም ወጪ ቆጣቢ እና ፈጣን የሆነ የመመለስ ዘዴ ተብሎ የሚወስደው ቀርከሀ ሲያብብ ምንድን ነው የሚረግፈውን ዘር ዋይልድሊንግ እንለዋለን እኛ በፎረስትሪ ሳይንስ ዋይልድሊንግ የሚባለው ዋይልድሊንጉ ማኔጅ ማድረግ ነው። አረሙን መቀነስ ነው። መኮትኮት ነው። አንድ ቦታ ላይ በጣም ብዙ ችግኞች ሊሆኑ ይችላሉ። ምናልባት ስልሳ ሳንቲሜትር ምናምን በሆነ ላይ በጣም ብዙ ችግኞች ይመጣሉ። ሰፋፍ የቀርከሃ የተከላ ንትኖች አራት ሜትር ቢያንስ አራት ሜትር አንድ ቀር ከአንድ ቀር አራት ሜትር መራረቅ አለበት ቢያንስ ማለት ነው። ከአራት እስከ ሰባት ነው የምንለው እየወለደ ስለሚሄድ እየወለደ እየወለደ ስለሚሄድ ወዲያውኑ ወደ መጨናነቅ ይገባል። እና ሰፊ የተከላ ርቀቱ በጣም ሰፋፊ ነው የሚሆነው። እና በሚያበብ ጊዜ አንድ ቦታ ላይ ብዙ ችግኞች እጅብ ብሎ ሊወጡ ይችላሉ። እነሱን የማዛመት ስራ ሁሉ ይፈልጋል። ችግኝ የሌለባቸው ቦታ ላይ እዛው እዛው ችግኝ በብዛት ካለበት ችግኝ ወደ ሌለበት ቦታ ላይ የወሰዱ መትከል፣ አረሙን መቀነስ፣ መኮትኮት፣ እንደዚህ ሲሆን ሁለት አመት አይወስድበትም። አሁን የቆላ ቀርከሃ እጅግ በአጭር ጊዜ ውስጥ ነው። አንድ ፓይለት ያደረግናት የሞከራ ነበረችን፣ እና ወዲያው ነው የተመለሰው። በዚህ ኢምፕሩቭድ የሆነ ማኔጅመንት ኢንትሮዲውስ እናደርግ ማለት ነው። ሆኖም ግን ሰፊ ሆኖ የመንግስት ደን ላይ በጣም ሰፊ ቦታው ሰፊ ነው። እዛ ላይ የትኛውን ሌበር ኤምፕሎይ አርገ ነው እንዴት አርገ ኦርጋናይዝ አርገ ነው እንደምታደርገው። ለምሳሌ ኮሚኒቲውን ማደራጀት አንዳንድ ምንድን ነው የማህበር ይፈጥራሉ። ኤንጂኦዎች አሁን አንዱ ያየው ጥሩ ነገር እንደ ፋርም አፍሪካ የመሳሰሉ ድርጅቶች ቤኒሻንጉል ላይ የሚያደረጉት ምንድነው ማህበረሰቡ ሆን ያደራጃሉ። እንደ ፓርቲሲፓቶሪ ፎረስት ማኔጅመንት ናም በምንለው ማልክ ማለት ቀርከሀን ማኔጅ እንዲደረግ ያደረጉባቸው ውስን የሆኑ እንትኖች አሉ። እነሱ በጣም ሰፍተው ይሄ ወደ ቤኒሻንጉል ላይ ወደ 955 ሺህ ሄክታር ምንለው ከአንድ ሚሊዮን ውስጥ ኦልሞስት በጣም ከፍተኛው ፐርሰንቱ ኔሊ ዋን ሚሊዮን ሄክታሩ የምንለው የኢትዮጵያ ደን የቅርቃ ደን ያለው እዛ ነው። እና እዛ ላይ ህብረተሰቡን በተለያየ መልኩ ህግም ይፈቅዳል። የደን አዋጅ አለን። አሁን የ1065/2018 የምንለው አዋጅ አለን። የደን አዋጅ ማለት ያ የደን አዋጅ ያደርጋል። ፕሮቪዥን አለው ህብረተሰቡን በማደራጀት የማህበራት ደን ትማረግ ይቻላል ከመንግስት ያለው መንግስት የራሱ በመንግስት ደረጃ ያሉ ቢሮዎች ከፍተኛ የሆነ በጀት መድበው ስታፍ አዘጋጅተው ራን ማድረግ ካልቻሉ ይህን የቀርከሀ ደን ኮሚኒቲው በዚህ የተደራጁ አካላት ማህበራትን በመፍጠር ሊደረጉ ይችላሉ። ማህበራት ብን አትራፊ የሆኑ ማህበራት ሊሆኑ ይችላሉ። ከፍተኛ የሆነ የቀርከሀ አምራች አትራፊ ኮፖሬቲቭ ሊሆኑ ይችላሉ፣ ወይም አሶሲሽን ሊሆኑ ይችላሉ። እና በቂ የእውቀት ኖሯቸው ስኪሉ ኖሯቸው ቀርከሀን የሚያመርቱና የሚያቀርቡ እንዲሆኑ ማድረግ ያስፈልጋል። ከዛ ውጭ ግን ቅድም ስንለው እንደነበረው እንደ በሽታ ያየነው ቁጭ የምናደርገው ከሆነ አጥረንም በማጠር ብቻ የሚመለስ ነገር አደለም። ከማጠር ያለፈ እንክብካቤ ካላደረግን አሁንም ቦታውን የቦታውንም ጠቀሜታ አሳነስ ነው ማለት ነው በአስር ዓመት ውስጥ ሶስት አራት አምስት ጊዜ የምናመርትበትን ቦታ አንድ ምርት እንኳን ሳይኖረን ውጭ ያደረግ ነው ማለት ነው። በጣም ከፍተኛ የሆነ መሬት ፍላጎት አለ፣ ከፍተኛ የሆነ ኢኮኖሚ ፍላጎት አለ። በዛ ላይ ምርታማነቱን ካልጨመርን፣ ፕሮዳክቲቪቲውን ካልጨመርን ስለሚሆን ልናጣው እንችላለን። ምናልባት ወደ ማጠቃለያ ነው እየሄድን ያለ ነው። ካለንም ሰዓት አንፃር ብዙ ነገር አንስተሽልናል። እንግዲህ ምናልባት የደን ልማት ላይ አሁን ኢትዮጵያ አረንጓዴ አሻራ የሚላላት ከሰኔ እስከ ነሐሴ ድረስ የሚደረግ ነው። እንግዲህ በክረምቱ ወቅት የሚደረግ ነው። ስለዚህ እዚህ ውስጥ ቀርከሃን ወይም ባምቡን ማካተት ይቻላሉ። አንደኛ። ሌላ ደግሞ ትልልቅ ሜጋ ፕሮጀክቶች አሉን። በተለይ በሃይድሮሎጂ በሃይድሮ ኤሌክትሪክ ግድቦች ላይ ትልልቅ የሆነ የደለል መሙላት ይከሰታልና ለዛ ትልቁ መፍትሄ የሳር መትከል ወይም ደግሞ እንደ ባምቡ አይነት የሳር ደኖችን ማልማት ትልቅ ጠቀሜታ አለው የሚልም አስተሳሰብ አለ። እና ይህን እንደ ማጠቃላይ እኔም አዎ፣ ትክክል ነው። ቀርከሀ አንድ ስትራቴጂ አለው። አሁን በደን ውስጥ ካሉት እጽዋት ውስጥ የብቻው ስትራቴጂ ያለው ቀርከሀ ነው። ራሱ የቻለ የአስር ዓመት ስትራቴጂ አለው እስከ ድረስ ያለ ስትጂ አለና፣ በአሁን ከአሉ የግሪን ሌጋሲ ተከላዎች ቀርከሀ በጣም ትልቅ እንትን ይዘዋል። ብዙ በክልሎች ደረጃ ሪፖርት ይደረጋል። ይህን ያል ችግኝ ያፈላን ቀርቃ ለብቻው ነው ሪፖርት የሚደረገው። ቀርካ ይህን ያል ያፈላል፣ ቀርካ ይህን ያል ተከል ተብሎ ሪፖርት ይደረጋል። በአንጻራዊነት ቀርቀሀ ጥሩ እንትን አለው ብዬ ነው መወስደው። ጥሩ ስታፍ አለ። በክልል ቻናሎችም አሉ። አሁን የቴሌግራም ቻናል አለ በጣም ኢንተራክት የምናደርግበት ቻናል ማለት ነው። እና ባምቡ ኤፍዲ ሚል ባምቡ ኤፍዲ ሚል ቻናል አለን የክልል ባለሙያዎች እና ኤፍዲ ዲስከስም ኢንተራክት የምናደርግበት ማለት ነው እና እዛ ላይ ለምሳሌ ሲዳማ ምን ያህል ተከለ ሌላው ምን ያህል ተከለ፣ እያንዳንዱ ሪፖርት ያደርጋል እና ልምዶችም የምንቀያየርበት ቻናል ነው። የተሻለ ባምቡ ላይ በተከላው ላይ የተሻለ እንቅስቃሴ እንዳለ እረዳለሁ። በተለይ የፕላንቲንግ ማቴሪያል አቅርቦቱ ዘር አቅርቦቱ ላይ ያለው ድጋፍ በኛ ቢሮ ደረጃ የቀርከሃ ስራ ጥያቄዎች ስንጠይቅ ብዙ አንከለከልም፣ ማለት አንከለከልም ማለት ሳይሆን ብዙ ቀላል ነው። ቀርከሃ እንትን ማድረግ ቀላል ነው። አጠቃቀሙ ላይ በጣም ሰፊ የሆነ ስራ መሰራት ይኖርበታል። በጣም እግዜር ይስጥልኝ። በጣም አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን በሁለት ሳምንት ስትከታተሉት ነበረ። እኔ አለምሰገድ አበበ አብሬያችሁ ቆይቻለሁ። እንግዳይ የባምቡ ወይም ደግሞ የቀርካ ከፍተኛ ተመራማሪ ናት። ከእሷ ጋር ነበር ቆይታ ያደረግ ነው። ዶክተር ይጋርዱ ሙላቱ ናት። እንግዲህ ብዙ ምርምሮች ያደረገች ከኢትዮጵያውያን ተመራማሪዎች መካከል አንዷ ናት። ዛሬ እንግዳይ አድርጌ ውድ ጊዜዋን ሰጥታ በሁለት ሳምንት ሀሳቧን አካፍላናለች ከልባ ድገ እናመሰግናለን። ይህንን ፕሮግራም እንድናዘጋጅ ደግሞ ትልቁን ትብብር ያደረገልንን የኢኖቬሽንና ቴክኖሎጂ ሚኒስቴርን ከልባ ድገ እናመሰግናለን። አብራችሁን ስለነበራችሁ እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ